ሰላም ሰላም ጋይሶች፣ እንዴት ናችሁልኝ? ዛሬ አንድ ነገር ላሳያችሁ ይዤ መጣት። ወይም እንዴት ፕሌይስቴሽን ፎርን ጄል ብሬክ ማድረግ እንዳለብን ነው ማሳያችሁ በዚህ ቪዲዮ ማለት ነው። ያው ቪወር ዲስክሬሽን አድቫይስ ምናምን ይባላል አይደለ? ልጅ ቲዩን አይሆን አላቅም። ይሄን ቪዲዮ መስራት አለብኝ የሌለብኝ አላቅም። ዩቲዩብ ይከልክለኝ አይከልክለኝ አላቅም። ግን ዛሬ እንዴት ጄል ብሬክ እንደምታደርጉ አሳያችኋለሁ። ይሄ የኔ የድሮ ፕሌይስቴሽን ፎሬ ነው። ስሊም ነው የመጀመሪያ ፕሌይስቴሽን ነው ይልቅ ይህንን ፕሌስቴሽን ከዝኔ ልሰጠው ፈለግኩኝ እና እዚህ ተቀምጦ ከሚውል ለምን ከዝኔ ጌም አይጫወትበትም በማለት ልሰጠው ወሰንኩኝ። ግን ሲዲዎቼን ወደዋለሁ። ከኮንሶሉ በላይ ለሲዲዎቹ በጣም ኬር እሰጣለሁ። እና ያው ለሱ ሰጥቼ ደግሞ አበላሸብኝ ከማለት ይህንን ፕሌስቴሽን ጄል ብሬክ አድርጌ ብሰጠው ይሻላል ምናምን ነገር አለኝ። እና እንዴት ነው ጄል ብሬክ የሚደረገው? ድሮ ዩኤስቢ ሰክተን ምናምን ነበር አይደለም? አሁን ሶ ሲምፕል ሆኗል። አይኮልድ ከን ፕሌስቴሽን ከን ፕሌስቴሽን የምታውቋቸው ሰዎች ካላችሁ ያታውቋቸው አላችሁ ማታውቋቸው ግን ካላችሁ ወደ መገናኛ አካባቢ ላይ እንደዚሁ የፕሌስቴሽን ስራ ምናምን አንድ ላይ የምንሰራ ሰውነን ፋሚሊ ነገር ነን እና እነሱ ጋር እጄ እንዴት ነው እስቲ ይሄንን ጄል ብሬክ ማድረገው ምናምን ስላቸው በጣም ሲምፕል ሆኗል። በተለይ አስራ አንደኛው አብዴት ስለሆነ ወይም አስራ አንደኛው ሲስተም አብዴት ምናምን ስለሆነ በቀላሉ እንዴት ነው ይሄንን አብዴት የምናደርገው ወይም ጄል ብሬክ የምናደርገው ስላቸው ኢትስ ቬሪ ሲምፕል ሆኗል ብለውኝ እቺን ሰጡኝ ማለት ነው። እና ዛሬ ስቴፕ ባይ ስቴፕ አሳያችኋለሁ ይህንን ተጠቅማችሁ እንዴት ጄል ብሬክ እንደምታደርጉት ማለት ነው። እና እንደምታዩትም ብዙ ሲዲ አለኛ፣ ያበደ ነው። እስቴ እናንተ ስንት ሲዲ አላችሁ? ኮመንት ላይ ትጽፉልኝ አላችሁ። ግን ይህንን ጄል ብሬክ በቀላሉ ነው ማሳያችሁ። በቀላሉ የኢንተርኔት ገመድ አለ፣ ዩኤስቢ ገመድ አለ ሲምፕሊ አብዴት እናደረገዋለን ማለት ነው። አሁን ከዚህ ጋር ተነስተን ወደ ኮምፒውተር ኒድ ና በቀላሉ ላሳያችሁ ማለት ነው። በመጀመሪያ ከማቋረጤ በፊት ወይም ወደዛ ከመግባቴ በፊት ለእኔ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ማድረግ እንዳይቀር፣ ይሄ ቪዲዮ ደግሞ ብዙ ሰው ጋር እንዲደርስ ላይክ መጫኑ እንዳትረሱ ማለት ነው። አንድ ነገር መናገር የምፈልገው አሁኑኑ በቅርቡ የኔን ጌሚንግ ሴታ ቪዲዮ ለቃለው እና በጥሞና ጠብቁኝ ማለት ነው። ሶ ጋይስ አሁን የጄል ብሬክ ስነስርዓቱን ልናካሄድ ነው እና የምንጠቀማት ቺቃ የቻይኖቹ እቃ ነው እና እነ ካን ፕሌስቴሽን ጋር ሄዳችሁ በትንሽ ብር ጄል ብሬክ ማስደረግ ትችላላችሁ። እና ቺኒን ደግሞ እንደዚሁ ሱቅም ካላችሁ ከነሱ ጋር ሄዳችሁ በማስ ማምጣት ትችላላችሁ። በማስ አላቸው እና ሄዳችሁ አሁኑኑ መውሰድ ትችላላችሁ ማለት ነው። ከካን ፕሌስቴሽን መገናኛ መተባበር ህንፃ አደባባዩ ላይ ያለው ህንፃ ማለት ነው። ሁለተኛ ፎቅ ቢሮ ቁጥር 208 ሄዳችሁ ማናገር ትችላላችሁ፣ ወይም ስልካቸውን ከታች አደርግላችኋለሁ። ያው ፕሮሞሽኑ መሰራት ስላለበት ነው እዚህ ጋር ማለት ነው። እና አሁን እን ቤቴ ሆኜ ጄል ብሬክ እንደማድረግ ላሳያችሁ። በመጀመሪያ ይሄንን ፒሲው ላይ ነው የምንሰካው። የኢንተርኔት ገመድ አለው በዚህ ሳይድ፣ በዚህ ሳይድ ደግሞ የዩኤስቢ ፖርት አለው። ስለዚህ እንሰካው። የኢንተርኔቱና ዩኤስቢው እንደዚህ አድርገን እናገናኘዋለን ማለት ነው። ሁለቱም ራሱ ሉፕ ሆነው ነው የሚቀመጡት ማለት ነው። እንደዚህ ከዛ ይሄንን ከሶኬትን ሰካና ቲቪውን አብራውና ቼክ እናድርገው። እና ይቺ በጣም ሲምፕል ናት። እኔም ሞክሬው ነበር ወደዚህ የመጣሁት ማለት ነው። እሱ ጋር ሲያሳየኝ በጣም ሲምፕል ነው። ተከታተሉ። ሶጋይሶች አሁን ፕሌስቴሽናችንን ኮኔክት አድርገናል። እና በመጀመሪያ ላይ የፕሌስቴሽኑን ቨርዥን ልንገራችሁ። በቅርቡ አፕዴት አድርጌ ስለነበረ ወደ አምስት መቶ ሜጋባይት ነገር ዳውሎድ አድርጌበት፣ ወይም ሲዲ ስታስገቡት ሲዲው ላይ ያለውን አፕዴት ያደርግባችኋል ጌሙ ለመጫወት እና አብዴታችሁን ቼክ አድርጉ። በመጀመሪያ ይሄ ነገር ለአስራአንደኛው ሌቭል ነው ይታያችኋል። ሌቭል አስራአንድ አልኩት ሲስተም ሶፍትዌሩ ለአስራአንድ ላይ የሆነ ከዚህ በታች ለሆኑ ነገሮች እንዳለ ይህንን መጠቀም ትችላላችሁ ማለት ነው። አሁን በቅርቡ ሌላ አብዴት መጥቷል። ለእሱም ይመጣል በቅርቡ፣ ግን ለአሁኑ ግን ይህንን ነው አብዴት የምናደርገው ማለት ነው። በመጀመሪያ ቼክ እናደርገዋለን፣ ሲስተም ሶፍትዌሩ ማለት ነው። ካደረግን በኋላ ወዴት ነው የምንገባው? እዚህ ጋር ታሳያቸዋለህ፣ ጓደኛ ያሳያቸዋል። እዚህ ጋር እንደምታዩት እንደዚህ ኮኔክተር ነው በኢንተርኔት እና በዩኤስቢ መሀል ያለው ማለት ነው። ሁለቱ ገመድ እንደምታዩት በዚህ ጋር በዩኤስቢ ሰክቸዋለሁ፣ እዚህ ጋር በኢንተርኔቱ ላይ ሰክቸዋለሁ ማለት ነው። ከዛ ይህንን ይዘን ወዴት ነው የምንሄደው? ወደ ኢንተርኔት ነው የምንሄደው። ወደ ሴቲንግ ውስጥ ኢንተርኔቱን ትሪክ እናደርገዋለን አሁን ማለት ነው። ኢንተርኔት እንገባለን። ከዚ ኢንተርኔት እቺ ቼክ መሆኗ ቼክ ማድረግ እንዳትረሱ ቼክ መሆኗን ቼክ ካደረጋችሁ በኋላ ወደ ሴትአፕ እናደርገዋለን። ከዛ ላንኬብል እንለዋለን። ከዛ ኢዚ ሞድ ከስተም እናደርገዋለን። ፒፒኦ ኢ ሚል መጥቷል፣ ይታያችኋል ከታች። እናንተ ላይ ላይኖር ይችላል። እችን ከሰካችሁ በኋላ ፒፒኦ ኢ ምትል ትመጣለች። እሷን ክሊክ እናደርጋለን። እዚህ ጋር ዝም ብላችሁ አራት ድርጅት ነበሮች፣ ዝም ብላችሁ ጂጂ ይመቸኛል። ጂጂ ወይም ጉድ ጌም ማለት ነው። ማታውቁ ሰዎች ካላችሁ ይህ ጂጂጂጂጂጂ ብዬ አራቱም ላይ ፀፌ ኔክስት አልኩት ማለት ነው። ከዛ ወደ ማኑዋል እንገባለን ድጋሚ፣ ከዛ ወደ አውቶማቲክ እንገባለን ድጋሚ አውቶማቲክ ብለን ከዛ ዶንት ዩዝ ብለን ክሎዝ አድርገን እንወጣለን ማለት ነው። አሁን ፒሲያችሁ ወደ ሁለት መቶ ሜጋ ባይት አለ አሁን ፕሌይስቴሽናችሁ ፎርማት ተደርጓል ወይም ወደ ጄል ብሬክ ሊሆን ዘጠና ፐርሰንት ደርሷል ማለት ነው ዘጠና ፐርሰንት እና አሁን 200 ኪሎ ባይት ፋይል አለች። እሷን ፋይል ያው እነሱ ጋር ብቻ ነው ያለው። እሱን ወደ ፍላሽ እንጭነው እና ፍላሿን ኤክስትራ ፋት እናደርጋታለን። ፎርማት ስናደርግ ብዙዎቻችን ልናቅ እንችላለን። ኤክስትራ ፋት እናረጋትና ፎርማት የምናደርጋትን ኮኔክት እናደርገው እና ያችን ፋይል ኮፒ አድርገን ይህንን ፕሌይስቴሽን ፎር ሸዳውን አድርገን ሰክተን ነው የምናበራው። ወሬ አበዛውባቸው አይደል ብቻ፣ ዞሮ ዞሮ ፎርማት እናደርገውና ፍላሹን ያችን ሁለት መቶ ኪሎ ባይት ፋይል እንጭናትና እዚህ ላይ ሰክተን ፒሲውን ሸደውን አድርገን ስናበራው ወደ ጎልድ ኤዲሽን ይሆናል። ማለት ጎልድ ኤዲሽን ማለት ኤቭሪ ጌም ዳውንሎድ እያደረጋችሁ መጫወት ብቻ ነው የሚሆነው። አሁን ወደዛኛው ስቴፕ እንሂድ። ሶ ጋይስ አሁን ኤቭሪቲንግ ጨርሰናል እና አሁን ከካም ፕሌስቴሽን ሶፍትዌሯ ታልካልኛለች፣ ወደ 200 ምናምን ኪሎ ባይት ናት። እሷን እዚህ ጋር እንከታታለን ማለት ነው። በቃ ግን ፍላሻችሁን ኤክስትራ ፋት ማድረግ አለባችሁ ይሄን ለመስራት ማለት ነው። ኤክስትራ ፋት ታደረጉትና ይህንን ዩኤስቢ ላይ ተሰኩታላችሁ ማለት ነው። ከሰካ ነው በኋላ ጀስታፍ ተርኒቶን ማለት ነው። ከዛ ራሱ ኤቭሪቲንግ ይስተካከላል ማለት ነው። ቅድም እንዳሳየኋችሁ ሶፍትዌሩን ከጫን በኋላ ወይም እቺን ነገር ኮኔክት ካረግን በኋላ እንዴት ፎርማት ካረግን በኋላ አሁን ፕሌስቴሽኑን ልክ እሱ እንደመጣ ከኦንላይን ላይ ጌሞች ዳውንሎድ እያደረግን መጫወት እንችላለን። ፕሌስቴሽኑ እስከሚከፍት አንዳንድ ነገሮች ልንገራችሁ። እቺ እቃ ወይም አሁን ፎርማት ያደረኩበት እቃ ትሸጣለች። እናንተ ጄል ብሬክ የምታደረጉ ሰዎች ካላችሁ እቺ እቃ የምትሸጠው አምስት ሺህ ብር ነው ማለት ነው እና አምስት ጌሞች አብረው ይጫናሉ ማለት ነው እና ከቨርዥን ከ9.5 በላይ ላለው እስከ 11 ላለው እቺ ቃት ታስፈልጋቸዋለች። የምትሸጠው አምስት ሺህ ብር ነው ከአምስት ጌሞች ጋር ማለት ነው። ከቨርዥን 8 በታች ወይም ከ9 በታች ደግሞ ካላችሁ ዩኤስቢ ብቻ ይዛችሁ መጣችሁ፣ ለጌም 3300 ብር ትከፍላላችሁ። ነው ያለው ካምፕሌይስቴሽን ማለት ነው። እስቲ እናብረውና እንሞክረው ኦ ጋይስ እንደምታዩት ጌም ጭኝ ያለው የታትል ቴል የባትማንን ታውቁታላችሁ። ትሬለር ማለት ባትማንን እያደባደቡት ሲሆን የሆነ ክራይም ሶልቭ እያደረጉት ነው ይሄ ጌም እና ይህን ጌም አሁን ዳውንሎድ በጣም ትንሽ ስለነበረ ዳውንሎድ አድርጌያለው ላይ ወደ 300 ምናምን ሜጋ ባይት ምናምኑ። ጌሙ በጣም ጩዳ ነው ለእናንተ ለማሳየት ማለት ነው። እና ያው እንደምታዩት ይሰራል ጌሙ እየተጫወትኩት ነው እዚህ ጋር ክሉ ፈልግ እያለ ነው መሰለኝ። ያው ድምፁን ስለቀነስኩት ማለት ነው የሰውየው አንጀት ናን ወድቋል እዚህ ጋር በጣም ዲስከስቲንግ የሆነ ነገር ነው። እንደምታዩት ግን በጣም ኦስም የሆነ ጌም ነው። እናንተ ይህንን ጌም ዳውሎድ አርጋችሁ መጫወት ትችላላችሁ። ግን የተለያዩ ጌሞች አሉ ከፕሌስቴሽን ጋር እና እናንተ በራሳችሁ ዳውሎድ ማድረግ ከፈለጋችሁ ራሳችሁ ማድረግ ትችላላችሁ። ግን እነ ከን ፕሌስቴሽን ጋር ከሄዳችሁ አምስት አምስት መቶ ብር ነው ለኤቭሪ ኖ ነ ሶሪ ሶስት ሶስት መቶ ብር ነው፣ አምስት መቶ ብር አይደለም። ሶስት ሶስት መቶ ብር ነው እና ሂዳችሁ አሁኑኑ መግዛትና ዳውሎድ እያደረጋችሁ መጫወት ትችላላችሁ ማለት ነው። ይመቻችሁ ጋይስ፣ አይ ቲንክ አይ ሄልፕድ። እናንተ ጄል ብሬክ ማድረግ የምትፈልጉት ሰዎች ካላችሁ ጄል ብሬክ ማ ማድረግ እንዴት እንደምትችሉ አይ ቲንክ አይ ሄልፕድ ብዬ አስባለሁ። እና ጋይሶች ቴንክ ዩ፣ እዚህ ድረስ ላያችሁኝ በጣም በጣም አመሰግናለሁ። ጥያቄ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። እቺ ቪዲዮ ደግሞ ላይክ ማድረግ እንዳትረሱ። ቻው ጋይሶች።